ስበውን ድሄር ዓለም መነቢያት ያናገረውን ኋላም ኢየሱስ ክርስቶስ ከሰማይ ሰባት ወርዶ ከድንግል ማርያም ተወልዶ ከእመቤታችን ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ አዳምን ለማዳን ተጠምቆ በመስቀል ላይ ተሰቅሎ ተቀብሮ በሶስተኛው ቀን ከሙታን መካከል ተነስቶ ትንሣያችንን ሊያውጅልን እርገታችንን ከፍ ሊያደርግልን በአርባኛው ቀን ወደ ሰማይ አድርጎ ያዳንን መድህን ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ክቡራን የኦርቶዶክሳውያን የዚህ ሚዲያ ተከታዮች ሁላቸውም በስላሴ ስም እንደምንቆያችሁ፣ ያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ እንደ እግዚአብሔር መልካም ፍቃድ የምናየው ሰባተኛው የአብይ ጾም ሳምንት ላይ ስለተገኘን ስለ ኒቆዲሞስ አብረን እንማመራለን። ለትምህርታችን አሬስት የምናደርገው የዮሐንስ ወንጌል ምዕራፍ 3 ቁጥር ሶስት ላይ ሰው ዳግመኛ ከዋን ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም። የሚል በዚህ ኃይለ ቃል እንደ እግዚአብሔር መልካም ፍቃድ እንማማራለን። እግዚአብሔር አምላካችን ምስጥሩንና ጥበቡን እንገልጽልን፣ የእርሱ መልካም ፍቃድ ሆንልን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሁሉ ተራዳይነት ከሁላችን ጋር ይሁን። እንግዲህ መጽሐፍ ቅዱሳችን ዮሐንስ ወንጌል በሶስተኛ ምዕራፉ ላይ ከቁጥር አንድ ጀምረን ስናነብ መጽሐፍ ሲጀምር እንዲህ ነምለን ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ በተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር እንዲህ ያለ ተአምራትን ማድረግ የሚቻለው ማንም የለምና አለው። በዚህ ጊዜ ኢየሱስ ክርስቶስ ይህ ጥያቄም ነውና፣ ሰው በልብ የሚያስበውን ኩላሊት የሚያመላልሰውን እግዚአብሔር አምላክ ማቅመሩ ያውቃልና እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊወርስ አይችልም ላይ አይችልም ብሎ መለሰለት። ኒቆዲሞስም ምንም እንኳን የአይሁድ ንጉሥና የብሉይ ኪዳን አዋቂ ቢሆንም ሰው እንዴት ዳግመኛ ወደ እናቱ ማዕፀን ተመልሶ ከእናት ይወለዳል ብሎ ከጌታ ጋር ተከራከረ። ጌታችን ኢየሱስ ክርስቶስም መልሶ እንዲህ አለው፣ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊወርስ አይችልም አለው። ስለዚህ በዚህ ንባብ ነው ኒቆዲሞስ ብዙ ጊዜ የሚታወቀውና ስለዚህ ጌታችን ኢየሱስ ክርስቶስ የነገረ ድነት በር የሆነውን ምስጢር ጥምቀትን ለኒቆዲሞስም ለአይሁድ ያስተማረበት ዕለት ስለሆነ ስለ ጥምቀት ርዕስ አድርገን ለመነጋገር የኒቆዲሞስን መነሻ ሀሳቡን አንስተን በዛ ጥያቄ በሕሊናችን ጠይቀን ክርስቶስ ደግሞ የሚመልስለትን መልስ ለሁላችንም ምላሽ አድርገን እንቀበላለን ማለት ነው። ስለዚህ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል ንባቡ። መጀመሪያ በመጽሐፍ ቅዱስ ያለ ትርጉም አንዳች ቃል እንኳን የተጻፈች የለችም። ኒቆዲሞስ የሚባል አንድ ሰው ነበረ አለ መጽሐፍ ቅዱስ። በመጽሐፍ ቅዱስ ኢዮብ የሚባል አንድ ሰው ነበረ። አንዲት ድንግል ነበረች። ዘካርያስ የሚባል አንድ ሰው ነበረ። ኒቆዲሞስ የሚባል አንድ ሰው ነበር። እንዲህ የሚሉ ንባባት ዝም ተብሎ የተጻፉ አይደለም። በመጽሐፍ ቅዱስ እንዲህ ያሉ ሰዎች በዛን ዘመን ለእግዚአብሔር የተገዙ ለእግዚአብሔር የተመረጡ ብቸኛ ፍጹም አንድ ሰው የሆነ ወደ እግዚአብሔር ቸርነትና ወደ እግዚአብሔር ሕግ የቀረበ ብቸኛ ሰው ሲያገኝ መጽሐፍ ቅዱስ አንድ ሰው ነበረ ይላል። አሁን ከፈሪሳውያን ወገን አለ። ፈሪሳውያን ማለት ለእግዚአብሔር ሕግ የማይገዙ በራሳቸው እውቀት የሚመጻደቁ እውነትን የሚያጎሉ፣ የጎደለውን ደግሞ ምልአት የሚመስላቸው ናቸው፣ ፈሪሳውያን ማለት እነዚሁም የቀናውን የእግዚአብሔርን ሕግ የሚያጣምሙ ናቸው እንጂ ለቀናው ለእግዚአብሔር ሕግ የሚታዘዙ ህዝብ አልነበሩም። ስለዚህ ከዚህ ከጠማሟቸው መካከል አንዱ ቅን ኒቆዲሞስ የሚባል ስለነበረ እሱ ስለተገኘ አሁንም ሙሉን ከሚያጉሉት ከነዚህ መካከል ሙሉን የሚቀበል ኒቆዲሞስ የሚባል አንድ ሰው ስለነበረ መጽሐፍ ቅዱስ ለእግዚአብሔር የሚመችና ለሕጉ የሚገዛ አንድ ሰው ኒቆዲሞስን ሲያገኝ ኒቆዲሞስ የሚባል አንድ ሰው ነበር አለ። እውነትም ይሄ ሰው አንድ ሰው ነበር የሚያስብል ነው ምክንያቱም በዛን ዘመን በምድራችን ላይ ሰዎች ስሙኝ ብቻ በሚሉበት በዚህ ምድር እኔ ደግሞ ሄጄ ከክርስቶስ ትምህርቱ ልስማ ብሎ የሚያስብ አንዳች ሰው እንኳን ባለመገኘቱ እሱ ብቻ ነው እና ኒቆዲሞስ የሚባል አንድ ሰው ነበረ ተባለ። አሁንም በዛን ዘመን እንግዲህ ንጉሥ ሆነው አዋቂ ሆነው የአይሁድ አለቃ፣ የአይሁድ አዋቂ ሆነው በዚህ ላይ ደግሞ የአይሁድ ማምህር ሆኖ ማምህር ሆኖ እውቀቴ ይበቃኛል ላስተምር እንጂ ልማር የሚሉ በሌሉበት እሱ ግን እውቀቴ በቂ አይደለም፣ ወደ ክርስቶስ እውቀት ክርስቶስን ወደ መረዳት ከፍ ማድረግ ስለሚያስፈልገው ወደ ክርስቶስ ሄዶ ለመማር የፈለገ ብቸኛ ሰው ስለነበረ ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበረ አለ። በእርግጥ ስሙ የግሪክ ስም ነው። ኒቆዲሞስ ማለት ኒኮና ዴይሞስ ከሚል ቃላት የተገኘ ነው። ኒቆ ማለት ህዝብ ማለት ነው። ዴይሞስ ማለት ደግሞ ያሸነፈለት፣ ድል የነሳለት ማለት ነው። ስለዚህ ኒቆዲሞስ ማለት ለህዝቡ ያሸነፈለት፣ ለህዝቡ ድል የነሳለት ማለት ነው። ስለዚህ እጅግ የተወደደ ንጉስ፣ የተወደደ የአዋቂም ስለነበረ ስለዚህ አሁን በሱ ዘመን እንዲህ ያሉ ሰዎች የሉምና አንድ ሰው ነበር አለ እርሱም በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ይሄድ ነበር ይገሰግስ ነበር አለ ሌሊት ማለት እንግዲህ ከመሸ በኋላ በጨለማ ማለት ነው እና ለምንድን ነው ሌሊት ያለው ግባ ሊቆ ስትረግም ሌሊት የክርስቶስ የባህሪው ምሳሌ ነው ወደማይመረመረው እግዚአብሔር ባህሪው ወደማይታወቅ እግዚአብሔር እሱን አውቀው ወደማይጨርሱት ወደ እግዚአብሔር ይገሰግስ ነበረ። ያ ማለት የማይመረመረውን እውቀት የማያልቀውን እውቀት የሚያድነውን እውቀት ለማወቅ ወደ ክርስቶስ ይገሰግስ ነበር። ለሌሊት እና መተርጉማን አዲስ ኪዳን የብሔር የብሔራዊ ሊቃውንት ደግሞ ይህንን ለሊት ለሊት የሰው ልቡና ይሰበሰባል፣ ቀንቀን ሰው ይባክናል፣ በሀሳቦች በብዙ ነገር ይሰረቃል እና ስለዚህ ሐሳብ በሚሰበስብበት ሰው ፍጹም ወደሚው በሚሆንበት በዚህ በሌሊት ሐሳቡ አንድ ወደሚሆንበት ሐሳቡን ሰብሰብ ባደርጎ አንድ ወደምታደርገው ወደ አንዲት የክርስቶስ ወንጌል ለመማር ይሮጥ ነበረ ይለናል። ስለዚህ ሁል ጊዜ በጌታ ዘንድ እየሄደ ይማራል እና መተርጎማ ነው። ስተረጉሙ ለምንድን ነው ሌሊት የሚሄደው የሚለውን በሌላ ደግሞ ስተረጉሙ እሱ የአይሁድ መምህር ስለሆነ፣ ስለዚህ መምህር ሆኖ ይማራልን፣ ንጉሥ ሆኖ ለዚህ ለጌታ ይገዛልን እንዳይሉት እንዳይነቀፍ ነቀፋ ፈርቶ ከአይሁድ ከነሱ ተሸሽጎ ይሄድ ነበርና ከፈሪሳውያን ተሸሽጎ። ስለዚህ ሁልጊዜ ግን በልቡና ውስጥ ይህን ሰው ለየት የሚያደርገው ላዩ ፈሪሳዊ፣ ውስጡ ግን ክርስቶሳዊ ነበረ። ስለዚህ ሊቁ ዮሐንስ አፈወርቅ ስለዚህ ሰው ስናገር እንዲህ ብሎ የተረጉመዋል ኒቆዲሞስ ማለት የቅዱሳን ምሳሌ ነው ይላል። ቅዱሳን ማለት ምንም እንኳን ቅዱሳን ቢሆኑ፣ ምንም እንኳን ጻድቃን ቢሆኑ ራሳቸውን ይሰውራሉ። ጻድቅ ሆነ እኔን የማልጠቅም ባሪያ ነኝ ይላሉ ቅዱስ እንኳ ነው ነው እኔ ግን የማረባ በጌታ ፊት እንኳን ምንም ያልሆንኩ ሰው ነኝ ብለው ራሳቸውን ያዋርዳሉ። ኒቆዲሞስ ማለትም እንዲሁ ፈሪሳዊ ሆኖ እያለ ነገር ግን ፈሪሳዊነቱን የደበቀ ነገር ግን ለክርስቶስ የተለየ ማንነቱን ይደብቆ ሌላ ማንነት ያለው ስለሆነ የቅዱሳን ምሳሌ ነው ብለው ሊቆ ያንሰፎ ወርቅ ይህንን ተርጉሞልናል። ስለዚህ ጌታ ሌሊት ሌሊት ወደ ጌታ ሄዶ ይማራል። በዚህ ጊዜ ጌታችን ኢየሱስ ክርስቶስን እንዲህ አለው። ልክ ሲያገኘው አዋቂ ነው ምሁር ነውና ከእግዚአብሔር ዘንድ ተልከ እንደመጣ እናውቃለን አለው። አሁን ይሄ ዕውቀት ምድራዊ ዕውቀት ነው። ምክንያቱም ኒቆዲሞስ ከዚህ በፊት ምንም እንኳን የአይሁድ ሊቅ ቢሆን ምንም እንኳን የአይሁድ ንጉሳቸው ቢሆን አዋቂ ቢሆን እውቀቱ ግን ፍጹም እውቀት አልነበረም። ፍጹም እውቀት ስላልነበረም ኢየሱስ ክርስቶስን እንዴት ነበር ያወቀው ብባል፣ ልክ ከእግዚአብሔር የተላከው እንደ አንድ ነቢይ አድርጎ ነበረ ያስበው። ለዚህ ነው የማቴዎስ ወንጌል ምዕራፍ አስራ ስድስት ላይ ሄደን ስናነብ ኢየሱስ ክርስቶስ በተሰበሰቡበት ሰዎች እኔን ማንሉኛል ብሎ ጠየቃቸው። ግማሹ ነቢይ ነ ይሉሃል፣ ግማሹ ደግሞ ዮሐንስ ነ ይሉሃል፣ መጥምቁ ዮሐንስ፣ ግማሹ ደግሞ ሙሴ፣ ኤልያስ ነ ይሉሃል፣ ከነቢያት መካከል አንዱ ነ ይሉሃል እንዳሉት። ይህም ኒቆዲሞስ የሚባል ኢየሱስ ክርስቶስን ከነቢያት ወገን አንዱ እንደሆነ ነበር የሚያስበው። ለዚህ ነው ከእግዚአብሔር እንደተላክ እናውቃለን አለው። ከእግዚአብሔር የተላከ ነቢይ፣ የጎደለውን የሚሞላ ነቢይ ጥቂቱን የሚባርክ ነቢይ፣ ሞትን የሚያስነሳው ነቢይ፣ ደዌን የሚተረትር ነቢይ። ስለዚህ እንዲህ አድርጎ ነበር የተረዳውና ኢየሱስ ክርስቶስ ግን እንዲህ ነው አሁን ደክመቱን አይቷል። ደካማነቱን ተረድቷል። እግዚአብሔር ዓለምን የጎደለውን ዓለም ሊሞላ ስለመጣ የወደቀውን ዓለም ሊያነሳ ስለመጣ የራቀውን ዓለም ሊያቀርብ ስለመጣ ወደ ኒቆዲሞስ ቀርቦ እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግሥት ላይ አይችልም አለው። አሁን ይህ ኒቆዲሞስ እውቀት ጥቂት እንደሆነና ፍጹም እውቀት የሚያድል እውቀት እንዳልሆነ በዚህ እናውቃለን። ምክንያቱም ብዙ ከመላእክትም ዘንድ ጀምሮ ከዓለመ መላእክት ጀምሮ ጥቂት ጥቂት እምነት የነበራቸው ወድቀዋል። ለምሳሌ ዲያብሎስ ሳጥናኤል የወደቀው ጥቂት የማያድን እምነት ይዞ ነው። ስለዚህ እውቀቱ የማያድን ነበረ። ያልፈጠረውን ዓለም እኔ ፈጠርኩላል፣ ያልያዘውን ያልደከመበትን የኔ ነው ብሎ ይላልና ይሄ ድክመቱ ነው። ስለዚህ መጽሐፍ ቅዱስ ምናለ ስለነዚህ ደካሞች ስናገር ሕዝቤ እውቀት ከማጣት የተነሳ ጠፍቷል አለ። ስለዚህ ኒቆዲሞስ ማለት እንዲህ ጥቂት እውቀት ካላቸው ሰዎች መካከል አንዱ ነው። የሚያድን እውቀት አለ፣ የማያድን እውቀት አለ። ጌታችን ኢየሱስ ክርስቶስ በዚህ በስጋዌ ዘመን በዓለም ላይ ተመላልሶ ሲያስተምር እንኳን ሁለት ወንበዴዎችን ለአብነት ብናነሳ አንዱ በቀኝ የተሰቀለው አንዱ ደግሞ በግራ የተሰቀለው ነው። በግራ የተሰቀለው ኢየሱስ ክርስቶስን ጥቂት እውቀት ብቻ ስለሚያውቀው የሚያድን ዕውቀት ስለሌለው ኢየሱስ ክርስቶስ ላይ ተዛበ፣ ተዘባበተበት፣ ሳደበው በመስቀል ላይ ሆኖ፣ በቀኝ ግን የነበረው ክርስቶስን ስለተረዳው ለወደሱ የሚያደርሰውን የሚያበቃውን ፍጹም ዕውቀትን ስላወቀው ምናለው ኢየሱስ ክርስቶስ ሆይ በመንግስት በመጣህ ጊዜ እንሆ አስበኝ አለው። ስለዚህ ጥቂት እምነት የነበረው ወይም ደግሞ የማድን እውቀት ያለበ የነበረው ያ በግራ የተሰቀለው የመጀመሪያ የሲኦል ራት ሲሆን፣ በግራ በቀኝ ደግሞ የተሰቀለው ፈታይ ዘይማን ደግሞ የገነት የመጀመሪያው ሰው ሆኗል። ስለዚህ ኒቆዲሞስም እንዲህ ነበር የዕውቀቱ ከነቢያት መካከል አንዱ ነ ይለዋል ዛሬም በዓለማችን ኢየሱስ ክርስቶስም እሱ ያልሆነውን በማድን እውቀት አውቀውት ኢየሱስ ክርስቶስን ከነቢያት መካከል እንደ አንዱ አድርገው ከፍጡራን መካከል እንደ አንዱ አድርገው ያማልዳል የሚሉ ፍጡራን ተነስተዋል። ስለዚህ እነዚህ እንደዛ እንደመጀመሪያ እንደማያድን አይነት እውቀት መደባሉ ማለት ነው። ጌታችን ክርስቶስ የእሱን የልቡናውን ሀሳብ ስለተረዳ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት ልገባ አይችልም አለው። ስለዚህ እውነት እውነት አለው። ሁለት ጊዜ ሊቁ ዮሐንስ አፈወርቅ ይሄንን የተረጉመዋል። እውነት እውነት ማለት ነፍስና ስጋን የፈጠርኩት እኔ ነኝ። ስለዚህ በነፍስም በስጋም በነፍስህም አምነ ለነፍስ የሚያበቃውን ለነፍስ ድነት የሚያበቃውን እውቀት የማሳውቅና የሚገልጥ እኔ ነኝ ለማለት ሁለት ጊዜ አጽኖ ለመስጠት እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም። ማለት ኒቆዲሞስ ይህንን ጥያቄ ጠየቀው። ዛሬ ብዙዎቹ ይህንን ጥያቄ ሊጠይቁ ይችላሉ። ሰው ዳግመኛ እንዴት ወደ እናቱ ማህፀን ተመልሶ ሊወለድ ይችላል? እውነት ነው፣ ይሄ ለስጋውያን የሚቻል አይደለም። በስጋ አእምሮ ብቻ ለሚያስቡት የሚቻል አይደለም። ሰው አንድ ጊዜ ነው ከእናቱ ማሕፀን የሚወለደው። ስለዚህ የማይደገም ልደት ከእናታችን ማሕፀን እንወለዳለን። በዚች ልክ ግን ክርስቶስ የማይደገመው ልደት ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔር መንግሥት ልትበ አትችሉም። ሰው ከእናቱ የሚወለደው አንድ ጊዜ ነው። ከማሕፀን ዮርዳኖስን የምንወለደው አንድ ጊዜ ነው። ሰው ከእናት የሚገኘው አንድ ጊዜ ነው። ምክንያቱም ከአባት ዘርን ከእናት ደመን ነስተን ከሁለት አካል አንድ አካል ሆነን የምንወለደው ከእናታችንና ከአባታችን አካል ነስተን በነሶት ወይም ደግሞ ነስተን የምንወለደው አንድ ጊዜ ነው። ጥምቀትም ከምስጥራተ ቤተክርስቲያን መካከል የማትደገም አንዲት ናትና ሰው በማትደገም ልደት አንድ ጊዜ ካልተወለደ፣ ድጋሜ ካልተወለደ፣ መጀመሪያ የተወለደ ሥጋዊ አሁን ግን በመንፈስ ካልተወለደ ይሄ ሰው ፍጹም ሊሆን አይችልም። ፍጹም ካልሆነ ደግሞ የእግዚአብሔር መንግሥት ሊያይም ሊገባም አይችልም አለ። ሊቁ ያዕቆብ ዘስሩግ የሚባል እንዲህ ብሎ ይተረጉመዋል። ይህን የሰው ልጅ ሶስት አይነት ልደት ይወለዳል። ነገር ግን ሶስተኛው አሁንኛ የምናምነውን የድነትን ልደት ግን አያካትትም። የመጀመሪያው ሰው ከእናቱ ማህፀን ወደዚህ ዓለም ይወለዳል። ሁለተኛ ደግሞ ሰው ከማህፀነ ዮርዳኖስ ከአብራከ ከመንፈስ ቅዱስ በጸጋ ስላሴ ማለት ነው። የስላሴ ልጅነት አግኝቶ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ክርስቶሳዊ ተብሎ የእግዚአብሔር ልጆች ተብለው የሚወለዱበት ልደት ነው። ሶስተኛ ግን ሰው ከመቃብር ወደ ገነት ይወለዳል ብሎ ይናገራልና፣ ስለዚህ ሊቁ ባስልዮስ ዘቂሳርያም ስናገር እኛ ግን ሁለት ልደታትን እናምናለን ይላል። ሁለት ልደታትን እናምናለን፣ ሁለት ትርጉም አለው አንድ ክርስቶስ ሁለት ልደታትን እንደተወለደ እናምናለን። ቅድመ ዓለም ከአባት ብቻ ያለ እናት በማያልቀው ልደት ወይም ልደት ዘይሃልቅ እንደተወለደ እናምናለን። ሁለተኛ ልደት ግን ድኅረ ዓለም ከእናት ብቻ ያለ አባት መወለዱን እናምናለን የሚል ነው። እኛም ደግሞ እንደዛ ነው፣ መጀመሪያ ከእናት አባት እንወለዳለን፣ ኋላ ግን ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ እንወለዳለን። ስለዚህ ይሄንን ሁለት ልደት ካልተወለዳችሁ ኒቆዲሞስ ታዲያ የጠየቀው እንዴት ይሆናል? ለምለው ምላሽ የሰጠው ምንድን ነው? ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም ነው ስለዚህ የትምህርታችን ርዕስ ያደረግነው ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም ነው የሚለው ስለዚህ ዳግመኛ መወለድ ማለት ከሞይ መከማ ህፀነ ዮርዳኖስ ከአብርሃ ከመንፈስ ቅዱስ መወለድ ማለት ነው። ስንወለድ በአብ በወልድ በመንፈስ ቅዱስም እንጠመቃለን። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደተጻፈልን ያመነ የተጠመቀ ይድናል ያላመነ ያልተጠመቀም ግን ይፈረድበታል እንዲል መጽሐፍ ቅዱስ። እዚህ ላይ የምናተኩረው ነገር ምንድን ነው? ጥምቀት ማለት ምርጫ እንዳልሆነ ሰው የሚድነው በእውቀቱ ሳይሆን በአምኖ በተጠመቀ መቃው በጥምቀት መሆን ነውና፣ ስለዚህ ጥምቀት የድነት በር ስለሆነች ክርስቶስ አምላካችን ካልተጠመቃችሁ አትድኑ ለማለት ጥምቀትን አስተማረው። ስለዚህ እንደ እውቀት ቢሆን ኖሮ እንደ አለቅነት ቢሆን ኖሮ እንደ ደግነት ቢሆን ኖሮ ከኒቆዲሞስ የሚበልጥ እንደ ኒቆዲሞስ የሚድን አልነበረም። ነገር ግን ምድራዊ እውቀት ወይም ደግሞ ከክርስቶስ የማደርስ እውቀት አደንምና ምናለው ክርስቶስ ዳግመኛ መወለድ ይገባሃል አለ። ዛሬ ብዙዎቻችን ዳግመኛ መወለድ ይገባናል። ያ ማለት በእውቀት እንኳን ድጋሜ መወለድ ይገባናል። ፕሮቴስታንት ድጋሜ ክርስቶስን አምላክ ነው ብሎ በማመን ድጋሜ ሊወለዱ ይገባቸዋል። ሌሎችም አዛባውያን ኢየሱስ ክርስቶስ አምላክ ወልደ አምላክ ሁለት ልደትን የተወለደው ኢየሱስ ክርስቶስ ዓለምን አዲስ ያደረገው እሱ መሆኑ ሊያምኑ ይገባል። ስለዚህ ከዚህ በኋላ ጌታችን ኢየሱስ ክርስቶስም ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔር መንግስት ሊያዩ አይችሉም። ከስጋ የተወለደ ስጋ ነውና ከመንፈስ ግን የተወለደው መንፈሳዊ ነውና ብሎ ተናገረ። እንግዲህ እግዚአብሔር መንፈስ ነው። ሰው ከውሃና ከመንፈስ ስወለድ መንፈሳዊ ይሆናል። ስለዚህ በስጋም ልጆቹ ነው ተፈጥረንበታልና፣ እንደዚሁም ደግሞ መንፈስ ከሱ ስንወለድ ደግሞ የእሱ ልጆች እንሆናለን፣ መንፈሳዊያን እንሆናለን። ስለዚህ ከኒቆዲሞስ ምንድን የምንማረው ጠቅለል ስናደርግ ኒቆዲሞስ ማለት የአይሁድ መምህር፣ የአይሁድ ንጉስ፣ የአይሁድ አለቃና አዋቂ ነው። ነገር ግን እነዚህ ሀብቶች በሙሉ ወደ ክርስቶስ ከመሄድ አልከለከለውም። ዛሬ ብዙ ሰዎች ስልጣን ስለያዙ ወይም ደግሞ ትዳሪን ስለያዙ ወይም ደግሞ ብዙም ስላወቁ ወደ እግዚአብሔር መንግስት የሚታደርሰውን ቅድስት ወንጌልን ከመማር ወደኋላ ኋላ ተመልሰዋል እና ስለዚህ ወንጌልን ከመማር የሚያግደን ምንም ነገር እንደሌለ ከኒቆዲሞስ እንማራለን። ሁለተኛ ደግሞ ለሊት ለሊቱን ወደ ጌታ መሄድ እንደሚገባ፣ ለሊት የተባለው እንግዲህ ወደ ዕድሜያችን ፍጻሜ ወይም ደግሞ ዕድሜያችን በገፋ ቁጥር ሁልጊዜ ወደ እግዚአብሔር ልንገሰግስ ይገባል። ይገባናል። ስልጣናችን በጨመረ ቁጥር፣ እውቀትን ባወቅን ቁጥር ወደ እግዚአብሔር የምንቀርብ እንጂ ከእግዚአብሔር የሚያርቀን ፈጽሞ ምንም ነገር እንደሌለ ያስተምረናል። ለዚህ ነው አባታችን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ስምንት ላይ ከክርስቶስ ፍቅር የሚለየ ማን ነው ብሎ ስናገር እውቀትም አንዱ ከክርስቶስ ፍቅር እንዳይለየን እዚህ ከኒቆዲሞስ የምንማረው ነው። ስለዚህ ትህትናን እንማርበታለን፣ ራስን ለክርስቶስ ብለን መለየትን እንማርበታለን። ሁለተኛ ደግሞ ኒቆዲሞስ ማለት ሊቁ ዮሐንስ ዘደማስቆ የሚባል ስለ ኒቆዲሞስ ስናገር እንዲህ ይለዋል። ኒቆዲሞስ ማለት በእረፍቱ ሰዓቱል ጊዜ እግዚአብሔርን የሚያገለግል ይለዋል። ስለዚህ እረፍት ማለት ደግሞ ሰንበት ማለት ነው። ሰንበት ማለት ደግሞ ዛሬም በቤተ ክርስቲያናችን ሰንበት ትምህርት ቤት ወይም ሰንበት ተማሪ የምንላለ ኒቆዲሞስ ማለት የመጀመሪያ ለሰንበት ትምህርት ቤት በር የከፈተ ሰው ነው ማለት ነው። ሰንበት ማለት እንግዲህ እረፍት ነው። በትርፍ ሰዓት በእረፍት ሰዓት የእግዚአብሔር ወንጌል የሚማር ስለሆነ ሰንበት ትምህርት ቤት ማለትም ከትምህርታቸው ጎን ለጎን ከትምህርታቸው በኋላ የእግዚአብሔርን ወንጌል የሚማሩ ወደ ክርስቶስ ወደ ክርስቶስ አምላካቸው ከፍ የሚል ዕውቀትን ገንዘብ የሚያደርጉ ስለሆነ ሁል ጊዜ እኛም ታደከሱ ምንድን ነው የምንማረው? ሁል ጊዜ ዕድሜ ሳይገድበን ዕውቀት ሳይገድበን ስልጣን ሳይገድበን ለዘላለም በሰንበት ትምህርት ቤት ማገልገል እንዳለብን ያስተምረናል። ስለዚህ የሁላችንም መምህር ነው ማለት ነው። ኒቆዲሞስ እንዲህ በማለት ነው። ነገር ግን ከእውቀቱ ጉርለት የተነሳ ወደ ክርስቶስ ሄዶ ትምህርቱ ፍጹም ሆነለታል ማለት ነው። እሱም በኋላም ከክርስቶስ እንግዲህ ምስጢረ ጥምቀትን ነው የተማረው። ዛሬ ሰው ምንም እንኳን አዋቂ ቢሆን ሰው ምንም እንኳን ደግ ቢሆን ምንም እንኳን ቸር ቢሆን ምንም እንኳን በዚህ ዓለም ላይ ደግና ንጹህ ሰው እንኳን ቢባል ካልተጠመቀ ደግነቱ አያድ ነው፣ ካልተጠመቀ ቸር መሆኑ አያድ ነው፣ ካልተጠመቀ ንጹህ ሰው ወይም ደግሞ ከሰዎች ጋር በፍቅር መኖሩ አያድ ነው። ምክንያቱም ጥምቀት የቅድስና ሁሉ በር የድነት በር ናትና። ስለዚህ እኛ ቤተ ክርስቲያናችን በአርባና በሰማንያ አስቀድማ ጥምቀትን ትሰጣለች። ምክንያቱም ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል። ስለዚህ ሕፃናትን እግዚአብሔር አምላክ በጥምቀት በክርስትና የስላሴ ልጅነት አግኝተው ወደ እሱ እንዲመጡ ያዛል። ቤተ ክርስቲያናችን ጥምቀትን በተለያዩ ቦታዎች ትፈጽማለች። የመጀመሪያው ጥምቀትን በወንዝ ትፈጽማለች ትሰማለች። ለምን ብባል ክርስቶስ በወንዝ ተጠምቋልና እሱን አብነት በማድረግ ነው። በወንዝ ላይ የተወረወረው ደብዳቤ ወይም ደግሞ ቆሻሻ የት ድረስ እንደሚሄድ አይታወቅም። እንዲሁ ነው በጥምቀት የተለየች ኃጢአት፣ በጥምቀት የተወገደች የነጻች ኃጢአት እስከምን ድረስ እንደምትሄድ የት እንደገባ አይታወቅም። ስለዚህ ፍጹም ኃጢአትን የምትደመስስ ጥምቀት ናት ማለት ነው። ስለዚህ አሁንም ወንዝ ከዓለም ዓለም ይዞራል። ወንዝ ማለት ከቦታ ቦታ የሚሄድ ወራጅ ውሃ ማለት ነው። ለምሳሌ መተርጉማን ዮርዳኖስ ማለት ወራጅ ውሃ ማለት ነው ብሎ ተርጉመውታል። ስለዚህ ዮርዳኖስ ወራጅ ውሃ ከሆነ ወራጅ ውሃ ደግሞ ወንዝ ይባላል። ወንዝ ደግሞ ከቦታ ቦታ የሚንቀሳቀስ ነው እንጂ አንድ ቦታ ብቻ የሚተኛው ውሃ አይደለም። የረጋ ውሃ አይደለም። የተገደበ ውሃ አይደለም። ክርስትና ወይም ደግሞ መጥመቃያን ወይም ደግሞ እኛ ክርስቶስ በክርስቶስ የተጠመቅን መጥመቃያን ማለት እንግዲህ፣ ሌላ እምነት አለ እንደሚባል እሱን ማለት አይደለም። እኛ በክርስቶስ የተጠመቅንበት ልጅትን ልጅነትን ያገኘንበት የእግዚአብሔር ቸርነት የሚነገርባት ፍጹም ድነት የሚገኝባት ይቺ የጥምቀት ሃይማኖት፣ የመገለጥ ሃይማኖት፣ የኦርቶዶክስ ተዋሕዶ ሃይማኖት ዓለም አቀፋዊትና ኩላዊት በሁሉ ያለች በሁሉ የምትደርስ፣ ስለዚህ በሁሉ የምትፈስልን ማለት ነው። ስለዚህ ጥምቀት ለኛ በረከታችን ነው፣ ለሁሉ የተከፈተ በር ነውና ስለዚህ በወንዝ እንጠመቃለን። ሁለተኛ ደግሞ በኩሬ ውሃ እንጠመቃለን። ኩሬ ውሃ ማለት እንግዲህ የተቆፈረ ውሃ ማለት ነው። ለምንድን ነው ከተባለ በብሉይ ኪዳንም በአዲስ ኪዳንም እጮኝ ለእጮኝነት ሴቶችን መታጨት በዚህ በኩሬ ውሃ ተጀምሮ ነበረ። ለምሳሌ የኢሳቅ ምስት ሳራ የኢሳቅ ምስት ርብቃ እንደዚሁም ደግሞ እነ ራሄልም በአዲስ ኪዳንም እመቤታችን ቅድስት ድንግል ማርያም ለእጮኝነት ወይም ደግሞ ለጌታ ማደሪያነት የተመረጠችው እመቤታችንም ጭምር በዚህ በኩሬ ወንዝ ዳር ስለነበረ እኛም ጥምቀት ማለት በኩሬ የምንፈጽመው ለምንድን ነው ለክርስቶስ ለአንዱ ጌታ ለኢየሱስ ክርስቶስ መታጨታችንን ለማመልከት ነው አባታችን ቅዱስ ጳውሎስም ስናገር እኔ ለአንዱ ለክርስቶስ ሙሽራ አጭቻችኋለሁ ስለምል ስለዚህ፣ በዚህ እንታጫለን። ሶስተኛ፣ አሁንም ደግሞ በዚህ በኩሬ ውሃ ስንጠመቅ ወደ ታች ገብተን ብቅ ጥልቅ እንላለን። ወደ ታች መግባታችን የመሞታችን፣ መውጣታችን ደግሞ የትንሣኤያችን ነው። ታዲያ ጳውሎስ ምን አለ? ሞትም በሚመስል ሞት ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤም ከሱ ጋር እንተባበራለን አለ። ስለዚህ በኩሬ ውሃ የምንጠመቀው ለዚህ ነው። ሌሎችም ደግሞ እንደዚሁ በመስኖ ውሃም ደግሞ እንጠመቃለን። የመስኖ ውሃ አካባቢውን እንደሚያለመልም ጥምቀትም ደግሞ ነፍስን የምታለመልም ናትና ክርስቶ እንዲህ ያለችን የድነ ትንበር ጥምቀትን ምን ብሎ አስተምሮ ተናገረ? ታዲያ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ሊያይ አይችልም አለው። ስለዚህ እኛ ክርስቶሳውያን ድጋሜ የተወለድን ዳግም የተወለድን ከኢየሱስ ክርስቶስ ጸጋና በረከትን ያገኘን ልጅነታችንን ለዘላለም ጠብቀን ንስሐ ገብተን ቅዱስ ስጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች የስሙ ቀዳሾች ለመሆን እንበቃ ዘንድ የእግዚአብሔር መልካም ፍቃዱ ይሆንልን። የእግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ትሆን ይቆየን